ሰላም አዲስ ሀገር ኡጋንዳ፣ በካናዳ ጉዳይ ውስጣችን እንዳዘነ እንዳይቀር ባክሽን ድምጽ ሆነልኝ። ሰላም አዲስ ሀገር ኡጋንዳ፣ እንዴት ነሽ? ሰላም ነው አለን። ባለፈው የሰራሽውን ቪዲዮ አይቼ ነበርና በጣም አሪፍ ነው፣ ደስ ብሎኛል። ጉዳዩን ደሞ በበለጠ ሁኔታ ተከታትለሽ፣ ጉዳዩ ማንጋ እንዳለ ችግሩን እንድታሳውቂ እንፈልጋለን እኛ እዚህ ረጅም አመት የኖርን ሰዎች በጣም ደስታ ተሰምቶን ነበረ በቸርች በኩል ይሄ ጉዳይ ለእኛ በመምጣቱ አሁን ደግሞ ያው እንዳማይሆንና ልክ እንዳልሆነ መረጃው ነው እየሰማን ያለ ነው ስለዚህ ጉዳይ ከማንና ምን እንደሆነ ችግሩ በደንብ አጣርተሽ እንድትነግሪን እንፈልጋለን እዚህ ያለ ነው ደግሞ ያው ምናልባት ምንም አይፈጥሩም ችግር እንትን አይምጡም ምንም ነገር ተብሎ ምናልባት በእንደዛ ከሆነ ታስቦ የሆነው እኛ ፒቲሽን ሀሳብ አስበን ለሚመለከተው አካል ሁሉ ለመጠየቅ ዝግጁዎች ነን። ስለዚህ በአንቺ በኩል ቀጣዩን ደግሞ እንትን ብለሽ አስተካክለሽ እንደምትነግሪን ተስፋ እናደርጋለን። እናመሰግናለን። አክስት ሀገር ኡጋንዳ ሰላም። አክስት ሀገር ኡጋንዳ ባለፈው ያቀረብሽልን የካናዳን ፕሮሰስ በቸርች በኩል የነበረውን ፕሮግራም ሰምቼ ነው፣ እባክሽን ብዬ እንድትቀጥይ ለምንሽ ልማጽንሽ ነው። ወደዚህ የቀረብኩት ካምፓላ ላይ ብዙ ዓመት የቆየው ሰው ነኝ። ምንም ስፖንሰርም የሚረዳኝም ሰው የለኝም እና ቸርች ይህን ፕሮግራም ስታቀርብ በጣም ደስ ብሎን በቃ እግዚአብሔርን ስናመሰግን ነበር እና እሱን ተደስተን ሳናበቃ ቤተክርስቲያን ይሄ እጅ እኔ የለበትም ምናምን ብላ የካናዳ ቤተክርስቲያን ደብዳቤ አይቸው ነበር። እሱም ኦንላይን አይቸው ነበረ። ቢሆንም ግን እኛ የተመዘገብነው ዶክመንታችን የት ገባ? የት ነው ያለው? በእውነት ስደተኛ መጠለያ የምታደርገው ቸርችን ነው። ቸርች ደግሞ አላቅም፣ አይመለከተኝም ያለችበትን ነገር እባክሽን ድጋሜ አጣርተሽ ጠይቀሽ እንድታቀርብልን እንለመንሻለን። ፕሊዝ። ፍትህ ለስደተኞች። ያደመጣችሁት ድምፅ በዩጋንዳ ካምፓላ የሚኖሩ ስደተኞች ናቸው። እነዚህ ስደተኞች እንግዲህ ከቶሮንቶ ወንጌላዊት ቤተ ክርስቲያን መጣ በተባለው በነጻ እድል የስፖንሰርሽፕ እድል ተጠቃሚ ለመሆን ከተመዘገቡት መካከል ጥቂቶቹ ናችሁ። እንዴት ናችሁ? ደና ናችሁ ወይ? እንግዲህ ሰሞኑን አሁን ከሰማችሁት ድምፅ ባሻገር በጣም ብዙ ሰዎች ይህን ጉዳይ እንዴት አደረግሽ? አንቺም ተውሹ ወይ? ምን ደረሰ የምትሉኝ ሰዎች እጅግ በጣም ብዙ ናችሁ። እንግዲህ ይህንን ማብራሪያ ለመስጠት ነው ዛሬ የመጣሁት። በነገራችሁ ላይ የአክስት ሀገር ዩጋንዳ የዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ፣ በዚህ ዩቲዩብ ቻናል የተለያዩ ማህበራዊ ጉዳዮች በተለይም ደግሞ ስደተኞች ላይ ያተኮረ የተለያዩ ዝግጅቶችን የምንሰራበት ስለሆነ ሰብስክራይብ በማድረግ እንዲሁም ለሌሎች በማጋራት ቤተሰብ እንድትሆኑ ጠይቃቸዋለሁኝ። እንግዲህ ይህንን ፓስተር ፒተር ወደ ዩጋንዳ ይዞት መጣ የተባለውን እድል በተመለከተ ብዙ ሰዎች ተመዝግበው ሀሰት ነው ከተባለ በኋላ የገቡበትን የልብ ስብራት እና አንዳንድ ተያያዥ ነገሮችን በቪዲዮ ወደ እናንተ አድርሻለሁኝ። ስለዚህ እንግዲህ ተከታዩን ክፍልም እንደዚሁ የሚመለከታቸውን አካላት ይዤ እውነቱን ወደ ብርሃን እንዲያወጡት፣ ምንድን ነው የቱጋኑ ችግሩ የተፈጠረው? ማነው ኃላፊነት መውሰድ ያለበት? ድጋሚስ ይሄ ነገር በስደተኛ ላይ እንዳይፈጠር ምን መደረግ አለበት? የሚሉትን ጉዳዮች ምላሽ እንዲያገኙ ሙከራ እያደረግኩኝ ነበረ። እንግዲህ በዚህ ያደረኩትን የሙከራ ሂደቱ ምን ይመስል እንደነበረ ባጭሩ ወደ እናንተ ለማድረስ ነው የመጣሁት ማለት ነው። እንግዲህ ያው እንደ እንደምታውቁት በዋናነት የዚህ ጉዳይ ባለቤት ወይም ደግሞ ወደ ዩጋንዳ ካምፓላ ይዞት የመጣው ፓስተር ፒተር ነው። ስለዚህ ፓስተር ፒተርን በተለያኛውን ቪዲዮ የመጀመሪያውን ቪዲዮ ከሰራው በኋላ በስልክ ተገናኝተን ተነጋግረናል። ስለዚህ የሚያውቀውን ነገር ለህዝቡ ለማስረዳት ፈቃደኛ መሆኑን ነግሮ የነበረ ሰው ከዛ ያንን ተከትሎ ባዘጋጀት የቃለ ምልልስ ጊዜ እሁድ ሰው ሰዓት ተኩል አልተመቸውም እንዳልተመቸው ነግሮኛል በሰዓቱ። የመሪዎች ስብሰባ እንዳለበት ነው የነገረኝ። ከዛ በተጨማሪ ግን ፓስተር ፒተር የእውነት በፍጹም ትህትና የነገረኝ ነገር ምንድን ነው፣ ኢትዮጵያና ሚድል ኢስት ላይ ያሉትን የካውንስል አመራሮች አማክረው እነሱ በሚሰጡት አቅጣጫ ከነሱ ጋር ተመካክረው እነሱ በሚሰጡኝ አቅጣጫ ተመልሼ እመጣለሁ ነው ያለኝ። ስለዚህ ይህንን በጣም ባጠረ ጊዜ እንደሚያደርገው ተስፋ አደርጋለሁ ማለት ነው። ፓስተር ፒተርን በተመለከተ ይሄን ነው። ሌላው ጉዳዩ በትክክል የሚመለከተው የቶሮንቶ ወንጌላዊት ቤተክርስቲያን ነው። እንደምታውቁት እንግዲህ ይች ቤተክርስቲያን እጅግ በጣም ትልቅ ቤተክርስቲያንና 35 ዓመት በላይ እድሜ ያላትና ትልልቅ አገልጋዮች ያሉባት ቤተክርስቲያን ናት። እንግዲህ ይሄ ነገር ሲከሰት በጊዜው መግለጫ ሰጥተዋል። ምንም እንኳን ሚዛናዊ በእኔ እይታ በወቅቱ የወጣው ሚዛናዊ አይደለም፣ ሁሉንም ያማከለ ነው ጥግ ድረስ ሄደው ጉዳዩን አጣርቶ የተደረገ እንዳልሆነ በምንም ግን አሁንም ድረስ ቤተ ክርስቲያኗቷን የሚመለከት ነገር ስላለ ለዛ ማብራሪያ የሚሰጥ ሰው ፍለጋ ቀጥዬ ነበረ። እንግዲህ በዛኛውም ቪዲዮ ላይ ወይም ደግሞ ቲክቶክ ላይ ወጥቼ ይመስለኛል እንደነገርኳችሁ ዳግማዊ ጋዜጠኛ ዳግማዊ ታሪኩን ለማግኘት ሞክሬያለሁ። እንግዲህ እሱም ለሚመለከታቸው እንዳደረሰ ነው በተደጋጋሚ የነገረኝ ከሰዎችም እንደሚደውሉልኝ ነግሮ ነበረ። እስካሁን ግን እየደወለልኝ ሰው የለም። እኔ ብቻ ሳልሆን እንዲሁም ደግሞ ከኔ ጋር ይህንን ጉዳይ እየተከታተሉ ያሉ ወገኖችም የቤተክርስቲያኒቷን የቦርድ አባል የሆነ ሰመረ የተባለ ወንድምንም እንዳናገሩ አውቃለሁ። በዛም አቅጣጫ የተገኘ ምላሽ የለም። ሌላው የቤተ ክርስቲያኒቷ በዚህ ጉዳይ በተለይ ይመለከታታል ይመለከታቸዋል የተባሉ ፓስተር ዶክተር ኤፍሬም የተባሉ ሰው ስልክ ቁጥር ዳግማዊ ሰጥቶኝ ቴክስት አድርጌላቸዋለሁ። ለቴክስት ምላሽ አልሰጡም። ደዊ ያለውኝ ለዛም ምላሽ አላገኘውም። ይደውሉልሻል ብሎኛ ብሎኛል ዳግማዊ እንግዲህ እየጠበኳቸው ነው። እስካሁን አልደወሉልኝም። ሌላው ደግሞ የቤተ ክርስቲያኒቷ ሽማግሌ ነኝ ያሉ ሰው ሳምሶን የሚባሉ ሰው ደውለውልኝ ነበረ። የሚያውቁትን ነገር በጣም በፍጹም ቅንነት ሊያስረዱኝ ሞክረዋል። ነገር ግን ቤተክርስቲያኒቷን ወክለው ይህንን ጉዳይ ወደ ብርሃን ለማውጣት ፈቃደኛነታቸውን ጠይቂያቸው ነበረ ቃለ ምልልሱ ላይ እንዲካተቱ። እሳቸውም ያሉኝ ነገር ምንድን ነው ይህንን ጉዳይ ለቦርዱ ወስደው ከቦርዱ ከተነጋገረበት በኋላ መወሰን እንደሚችሉ ነው ያሳወቁኝ። ስለዚህ በካናዳ ቶሮንቶ በወንጌላዊት ቤተክርስቲያን ምንም እንኳን ስቲል ጉዳዩ የሚመለከታቸው ቢሆንም እያገኘሁት ምላሽ እዚህ በጣም የሚያሳዝን ነው። አሁንም እንግዲህ ይሄንን ቪዲዮ የምትመለከቱ ከሆነ የእናንተን ምላሽ ስደተኛው ይጠብቃል። በጣም ብዙ ሰው ይጠብቃቸዋል። ዶክመንታል ዶክመንት የብዙ ሰዎች ዶክመንት የሄደው በእናንተ ቤተክርስቲያን ስም ነው። እንዲሁ ደግሞ ስንነጋገር የምትጠረጥሩትም ሰው እንዳለ በንግግር መሃል አንስታችሁ ነበረ። ስለዚህ የሆነ ወንጀል በቤተክርስቲያኒቱ ስም በቤተክርስቲያኒቱ ስልክ በቤተክርስቲያኒቱ ትልቅ ሰው አገልጋይ ስም የተሰራ ወንጀል እያለ እንደው ነገሩን አድበስብሶ በዚህ መልኩ መተው በእውነት ከቤተክርስቲያኒቷ ትልቅነት አንጻር የሚጠበቅ ነው አይደለም። ስለዚህ በጣም ቀላሉ ነገር ወታችሁ ምን ላይ እንደደረሰ ያለውን ነገር እና ተመዝግበው የነበሩ ሰዎችን ልብ የሚያሳርፍ ነገር ለመናገር ብትችሉ ጥሩ ነው እላለሁ። ያን ማድረጋችሁ ደግሞ ካምፓላ ውስጥ ለሚኖሩ ስደተኞች ያላችሁን አክብሮት ነው የበለጠ የሚገልጸው። ስለዚህ በድጋሚ አሁንም ጥሬን ነው የማስተላልፈው። ሌላው እንግዲህ ይሄ ጉዳይ በቀጥታ ደግሞ የሚመለከተው ይሄንን ከፓስተር ፒተር ተቀብሎ ኃላፊነትን ወስዶ በካምፓላ ሲያስተባብር የነበረ ወንድም ቢንያም ነው። እሱን በተመለከተ በየትኛውም ሰዓት በጠራው ሰዓት ዝግጁ መሆኑን አሳውቆኛል እ ማይቻለሁኝ ስለዚህ አሁን የምንጠብቀው የፓስተር ፒተርን ምላሽ እና የካናዳ ያለችውን ቤተ ክርስቲያን ምላሽ ነው። ስለዚህ እነሱን ፈቃደኝነት ላይ የተመሰረተ ይሆናል ማለት ነው ቀጣዩ ዝግጅታችን። ስለዚህ የጠየቃችሁኝ መልእክት የተዋችሁልኝ፣ የምትደውሉልኝ ሰዎች አልተውኩትም፣ ጉዳዩን እየሄድኩበት ነው። ስለዚህ እንግዲህ እነዚህ ያልኳችሁ አካላት ተባባሪ ከሆኑ ጉዳዩን ወደ ብርሃን ለማውጣትና ኃላፊነት የሚወስደውን አካል ለማወቅ እንችላለን ማለት ነው። እንግዲህ ለጊዜው ለዛሬ ይዤላቸው የመጣሁት መረጃ ይህንን ይመስላል። እንግዲህ በቀጣይ ቪዲዮ ጥሩ ነገር ወደ እናንተ ይዤ እንደምመጣ ተስፋ አደርጋለሁኝ። እስከዛው ድረስ ሰብስክራይብ ያደረጋችሁ ይህንን የዩቲዩብ ቻናል የተለያዩ ማህበራዊ ጉዳዮች የሚዳሰሱበት በተለይ ደግሞ ስደተኞች ላይ ያተኮረ የተለያዩ ዝግጅቶችን የምንሰራበት ስለሆነ ብዙዎች እንዲደርስ እንድታጋሩት ጠይቃቸዋለሁኝ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ኑልኝ።